የሆነ ቪዲዮ ላይ እኔ እናንተ ፎቶ በሆነ አስቂኝ ነገር ተገጣጥሞ ተሰርቶ አይቼ በጣም ስቄ ነበርና በምንድን ነው? በና በጣም ቆይተዋል እና ተጋቡ ተብሎ ነው። ከዛ ደርሰዋለሁ እና ታዲያ ሞቲቬሽን ለበጎ አድራጎት ሞቲቬሽን እንጂ 10 ሺህ ብር ወንዶቹ ግን ቅድም እርሳኝ ኔትቻለሁ ወይጃለሁ ምናምን በሚለው እንዴት አድርጋችሁ ነው የተዝናናችሁት? እርሽኝ ምናምን ከቁም ነገሩ ደግሞ መለስ ብለናል። ዓባይ ቴሌቪዥን ላይ ሰከላሾን እየተከታተላችሁ ነው ያላችሁት። አሁን ሁለት እንግዶች እጠራለሁ ወደዚህ ከነሱ ጋር ረዘም ያለ ቆይታ ይኖረኛል። ያዝናኑናል፣ ያጫውቱናል። ተወዳጅ ወጣት ተዋንያን ናቸው። ከትወናም ባሻገር ደግሞ እንደዚሁ እስክሪፕት ጽሑፍ፣ በመጽሐፍ ዳይሬክቲንግ፣ ብዙ ነገሮች ላይ ይሳተፋሉ። ከነሱ ጋር ነው ቆይታም አደርገው። በጣም የምትወዷቸው ናቸው፣ አዩ ግርማና ተወዳጅ ቤኩማን ወደ ቦታቸው ጋር ሰላም ብያለሁ። አንተ ጋር ተገናኝተና በደስታ እንዴት ናችሁ? እግዚአብሔር ይመስገን። በሀገር ባህል ልብስ ምር ብለሽ። አዎ ምን ላድርግ አልተቻልኩም። አመጣችሁ በድጋሚ ከረጅም ጊዜ በኋላ ነው ከአዩ ጋር የተገናኘነው። ከተወዳጅ ጋር ተገናኝተን አናውቅም፣ ግን በጣም የሚያስቅ ቦታ ላይ የዩቱብ የሆነ ቪዲዮ ላይ እኔ እናንተ ፎቶ በሆነ አስቂኝ ነገር ተገጣጥሞ ተሰርቶ አይቼ በጣም ስቄ ነበር። እና በምንድን ነው በናት በጣም ቆይተዋል እና ተጋቡ ተብሎ ነው ከዛ ደርሰዋለሁ ጋሱ ገጠር በሆነ አደርዋል። ለማንኛውም በጣም ተዝናንቼ ነበር ያኔ። እንኳን ደህና መጣችሁልኝ። የመጀመሪያ መግቢያችን የሚሆነው የገንዘብ ጨዋታ አለን። ከዚህ በፊት አይታችሁት ካላወቃችሁ መመሪያውን ምናምን አስረዳችኋለሁ። ግን የሚጫወተው ሰው አልተመረጠም። በምን በልዩ አንድ አይነት እንዴት እንምረጥ ነው? ተስማማላችሁ? እጥሩ ነው የሆነ አቡ ሰምን በል ወይስ ስፖርታዊ ነገሮች ላይ በደንብ አውቃታለሁ። ከዚህ በፊት ጌሞች ላይ ምናምን ብዙ ነገር ይሄ በጣም ቀላል ነው። እንደዚህ መያዝ ብቻ ነው የሚጠበቅብሽ። አንድ ላይ አንተ ያዡ ያዡ ትላለህ። ምንድን ነው የሚሆነው?

ተጫዋች ተወዳጅ ቤኩማ እንዳዩ ግርማ፣ እባክህ አንድ ድገሚልኝ ብየው ሊድ ተወዳጅ ቤኩማ እንዳዩ ግርማ፣ ይህንን ጨዋታ በእርግጠኝነት እሱ ከእኔ የተሻለ ይጫወተዋል እና ለተወዳጅ

ሰዎች ሁለት መቶ 9595ዛዚ150 በጣም ቀርቧል እንዴ! ከዚህ ርቀት ሀምሳው አልቀረችም። ሲገምት አጨብጭቡለት። እዛ ውስጥ ሆነሽ ራኪ ብታዩ እውነት እኔ ራሴ አይቼው አላውቅም አልገባውም አንዱን ቀን እኔ መሞክራታለሁ ግን ቀላል እንዳልሆነ ገብቶኛል መጀመሪያ ላይ በባዶ በቃ ዛሬ የሚሰጠው ድርጅት የለም ብዬ ነበር በኋላ ልክ እንደ ዳንሷ የሆነች ታለእንዲመታ ጣጣበጣም ለማን ነው ለማን ይሰጥ ይሄ አይገኝም ግን ቴክኒኩ ነ አሁን ቴክኒኩ ተበልቷል። ጎበዝ ሰብሳቢ ነኝ፣ ጎበዝ በረኛ። እሺ ለማን ይሰጥ? አውራምባ ኮሚኒቲ አዲስእየከፈቱ ያሉት እን እንጆ ዋለ ቶ ለእነሱ ለአውራምባ ኮሚኒቲ የአረጋውያን ማቆያ ይሆንልኝ ወደ እነሱ እንደ ኮሚኒቲ ለረዥም ዓመት እንግዲህ ይታወቃሉ። ቱሪስት ይጎበኛቸዋል። አሁን ላይ ደግሞ አረጋውያንን ለመርዳት አዲስ አዲስ አበባ ላይ ያቋቋሙት ያለ የእርዳታ ድርጅት አለ። እባካችሁ ለአውራምባ ኮሚኒቲ የሆነልኝ እና መሰግናለን። በጣም ደስ ብሎናል። እንደ ማህበረሰብ የአውራምባ ማህበረሰብ በስራ እኩልነት፣ በፆታ እኩልነት የሚያምኑ ደስ የሚሉ ሀሳቦችን በጣም ለረጅም አመታት የራሳቸውን ማህበረሰብ ገንብተው መግባት የፈለገ ሄዶ ይገባል፣ መኖር እዛ የፈለገ ይኖራል። የሴት የወንድ የሚባል ስራ የለም። ይተጋገዛሉ። ቤተሰብ ላይ፣ ስነ ምግባር ላይ በጣም ያተኩራሉእና በሌላ ነገር ደግሞ ስለመጡ ደስ ብሎናል። ለእነሱ ውሏል። እናመሰግናለን ወደ ቀጣይ ወደ አንደኛው ዙር ጨዋታችን እንሄዳለን። እናመሰግናለን እስካሁን